ምሻሎም፣ ክቡራን ተመልካቾቻችን የጌታ ጸጋ እና ሰላም ይብዛላችሁ። ወንድማችሁ አባ ተዋሕዶ ሐይማኖት እባላለሁ። ዛሬ አንድ ደስ የሚያሰኝ የምስራችን ይዤላችሁ መጥቻለሁ። ከፊታችን ዓርብ ዕለት ዓርብ ግንቦት ሃያ ዘጠኝ ከጠዋቱ ሦስት ሰዓት ጀምሮ የወንጌል ድግስ በቤተክርስቲያናችን ተደግሷል ለእናንተ ጥሪ ለማድረግ ነው እና እንድትገኙ ጥሪ ላደርግላችሁ ነው። ቅዱሳን የቦታው የአካባቢው ስም በባቡር ጣቢያው እና በመሪ መካከል በሚገኘው አርባ በስልሳ ባለው መንደር ውስጥ ነው የሚገኘው። የቤተ ክርስቲያናችን ስም ዘጻት የይዋን ድንጋዮች የኢየሱስ ክርስቶስ ዓለም አቀፍ ቤተ ክርስቲያን ውስጥ ነው የማገለግለው። እለተ አርብ ከፊታችን ማለት ነው ግንቦት 29 2017 ዓ ም ከጠዋቱ ሶስት ሰዓት ጀምራችሁ እንድትገኙ የፈውስ ጊዜ ኖረናል። የድንቅና የተአምራት አገልግሎት ጀምሬያለሁ። ታላላቅ ፈውሶች እየተገለጡ ነው። የእግዚአብሔር ቃል በኃይልና በስልጣን አገለግላለሁ። በሚዲያ ላይ ሁላችሁም የምታውቁኝ ቅዱሳን ወንድሞች፣ እህቶች የታመሙ ሰዎችን ይዛችኋቸው እንድትመጡ እግዚአብሔር በኃይልና በቸቱ ከፍ ያለውን ነገር ያደርጋል። የጌታ ጸጋና ሰላም ይብዛላችሁ። ኮፒ ሊንክ ሼር እንድታደርጉ በጌታ ፍቅር ጠይቃችኋለሁ። የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። ሻሎም ኤው አርባ ይቀርም ብለዋል። ከቀኑ ሶስት ከጧቱ ሶስት ሰዓት ጀምሮ ማለት ነው። እዚህ ያሉ ቅዱሳን በሙሉ ለእናንተ ጥሪ አድርገዋል። የታመማችሁ ሰዎች እንድትመጡ በእግዚአብሔር ፍቅር ጋብዣችኋለሁ። ጸጋን የምትካፈሉ ሰዎች ደግሞ እንዲሁ ጸጋን የማካፈል ጊዜ ይኖረናል በድንቅና በተአምራት። የእግዚአብሔር ቃል ይሰብካል። ሻሎ ብሩካን ናቸው።